ሱዳን የጠይም ቴኬንድ ሚዲያ ቤተሰቦች፣ በዛሬ ፕሮግራማችን ሪሌይ እንዴት እንደሚሰራ ከፍተን እናያለን። አብራችሁን ቆዩ። እሺ እንግዲህ እንደተለመደው የተለያዩ እቃዎችን እናመጣለን። ዛሬ ደግሞ ሪሌ ነው ይዤላችሁ የመጣሁት። እንግዲህ ሪሌዎች ከቤት እቃዎች፣ ከፍሪጅ ከልብስ ማጠቢያ ጀምሮ እስከ ኢንዱስትሪ ማሽኖች ድረስ የምንጠቀምባቸው ስዊቾች ናቸው። እነዚህ ስዊቾች እንዴት እንደሚሰሩ እናያለን። እዚህ አጠገቤ አነስ ያሉ የቤት ውስጥ መገልገያ ውስጥ የሚገኙትን ይዣለሁ፣ ግን እነዚህ ማለት የሚሰሩበት ፕሪንሲፕል ከኢንዱስትሪ ውስጥ ከምንጠቀምበት ከኮንታክተር የሚሆን ከሌሎቹ ተመሳሳይ አሰራር ስላለው እነዚህን ካየን ያለ መርዳት ያግዘናል። አብራችሁን ቆዩ። እሺ ያው እንግዲህ ቀጥታ ሪሌዎች እንዴት ይሰራሉ ወደሚለው ከመግባታችን በፊት መጀመሪያ ማየት ያለብን አንዳንድ ቀላል የኤሌክትሪሲቲ ፕሪንሲፕሎች አሉ። የመጀመሪያው እንግዲህ በማንኛውም ዋይር ላይ ወይም ቀጥ ባለ ገመድ ላይ ኤሌክትሪክ ከረንት ሲያልፍ ዙሪያው ላይ ትንሽዬ ኤሌክትሪክ ፊልድ ወይም ማግኔቲክ ፊልድ ይፈጥራል። ይህ ማግኔቲክ ፊልድ መጠኑ ትንሽ ስለሆነ ነው እንጂ፣ መጠኑ ትልቅ ቢሆን ካጠገቡ ያሉ ነገሮችን እንደ ማግኔት ሆኖ መሳብ ወይም ኢንተርፊራንስ መፍጠር ይችላል። ስለዚህ ይህንን ፕሪንሲፕል በመጠቀም ዋይሮችን ኮይል ብናደርጋቸው ወይም ጊዜ ሌሎች እቃዎች ላይ አይታችሁ ከሆነ ዋይሮች ኮይል የሚደረጉት ለምንድን ነው? ቀጥ ሲሉ ከሚኖራቸው ይልቅ ኮይል ሲደረጉ የሚኖራቸው ማግኔቲክ ፊልድ ስትሮንግ ይሆናል፣ ወይም ጠንከር ያለ ይሆናል። ይህን ፕሪንሲፕል ለማሳየት እኔም የሰራሁት ኮይል አለ። ከዚህ በፊት እንደተጠቀምንበት ይህ ኮይል እንግዲህ በቀላሉ ሚስማር ላይ ዋየሮችን በመጠምጠም የተሰራ ነው። ይህ ሚስማር የተቀመጠው ለምንድን ነው? ማግኔቲክ ፊሉን የበለጠ ስትሮንግ ያደርገዋል ማለት ነው፣ ብረት ስንከትበት። አሁን ለዚህ ኮይል ፓወር ብሰጠው ወደ ኤሌክትሮ ማግኔትነት ይቀየራል፣ ወይም አጠገቡ የሚኖረውን ብረት ነገር መሳብ ይችላል ማለት ነው። ለምሳሌ እችኛዋን ፕሎን እንዲስባት ብፈልግ አሁን ከምንም ጋር አላገናኘሁትም፣ ፓወር አልሰጠሁትም። ስለዚህ አይስብም። ግን የኮይል ኮይል ፓወር ቢያገኝ ላ ማግኔቲክ ፊልድ ስለሚፈጠር ወደ ማግኔትነት ይቀየራል። አሁን ይህን ፓወር ልስጠውን። በመጀመሪያ ቻርጀሩን እሰካዋለሁ። አሁን እንግዲህ ኢነርጂ ይዞነዋል ማለት ነው። ስለዚህ ወደ ማግኔትነት ይቀየራል። ኦኬ አልተሰካም ማለት ነው። እንደገና ልሰካው በደንብ ቻርጀሩን። አሁን እንደምትመለከቱት ወደ ማግኔትነት ተቀየረ ማለት ነው። ቻርጀሩን ስነቅለው ሲወድቅ ትመለከታላችሁ። ቻርጀሩን ልንቀለው። ስለዚህ ይህ የሆነው ለምንድን ነው? ቻርጀሩን ስነቅል የኤሌክትሪካል ከረንቱ ስለማቋረጠው ይህ ኮይል ማግኔቲክ ፕሮፐርቲውን ያጣል ማለት ነው። ስለዚህ ይህ ፕሪንሲፕል ለሴሌኖይዶች፣ ለሪሌዎች እና ለሞተሮች እንዲሁም ለስፒከሮች መስሪያ ፕሪንሲፕል፣ ዋናው የምንጠቀምበት ፕሪንሲፕል ይህ ነው። ስለዚህ እንዴት ወደ ሪሌ ደግሞ እንደምንጠቀመው እኔ ወደ ቀጣዩ እንሂድ። እሺ እዚህ ጋር ደግሞ ቀላል ዴሞንስትሬሽን ላሳያችሁ ነው፣ የሪሌዎች እንዴት እንደሚሰሩ ለማወቅ እንግዲህ፣ ሁለቱን ገመዶች እዚህ ጋር ላደርጋቸው ና ከረንት እንዲያልፍ የፈለግንበት ገመድ ብላችሁ አስቡት። በዚህ ጋር ከረንት እያለፈ እንዲሆን የፈለግኩት ቤት ውስጥ እንደምንጠቀመው ማብሪያ ማጥፊያ ስዊሾች። እነዚህ ገመዶች ከተነካኩ በዚህ ጋር የመጣው ከረንት ማለፍ ይችላል አይደል? ይሄ ቀላል ፕሪንሲፕል ነው። ግን አሁን እንዲህ ባለያያቸው ከረንት ማለፍ አይችልም። ስለዚህ የቤት ውስጥ መገልገያዎች ወይም ለምሳሌ ማብሪያ ማጥፊያዎች እንዴት ነው የሚሰሩት? የመጣው ከረንት እዚህ ጋር ይቆማል ወይም ማለፍ አይችልም። ልክ ቡሽ በተን ስነካ ወይም አራማቲፊን ስነካ ከውስጥ ገመዱን የማገናኘው አይደል? ይሄ ይታወቃል። ስለዚህ የሪሎች ፋንክሽን ደግሞ እኛ በእጃችን የምናነካካውን ስዊች ወይም የምናላቀቀውና የምናነካካውን ስዊች በእጃችን ከማነካካት ይልቅ አጠገቡ ኤሌክትሮ ማግኔቲክ የሆነ ኮይል በማስቀመጥ እኛ በእጃችን ሳንነካው ለኮይሉ ፓወር በመስጠት ብቻ ያ ኮይል ወደ ማግኔትነት ሲቀየር ወይም ፓወር ስንሰጠው ወደ ኤሌክትሮ ማግኔትነት ሲቀየር ገመዶች እንዲያነካካ ማድረግ ነው ማለት ነው። ስለዚህ በቀላሉ ሪሌ እንዴት ነው የሚሰራው? ሪሌ ውስጥ አንደኛው ፓርት ኮይል ነው። ሁለቱ የቀሩ ፓርቶች ኮንታክቶቻችን ናቸው። ስለዚህ ለኮይላችን ፓወር ስንሰጥ ኮንታክቶቻችንን ያነካካል ማለት ነው። ስለዚህ ለምሳሌ ከዚህ ጋር የመጣው ከረንት በዚህ ውስጥ አልፎ ሞተር የሚያንቀሳቅስ ከሆነ ያ ሞተር አሁን መንቀሳቀስ አይችልም። ልክ ያ ሞተር እንዲቀሳቀስ ለዚህ ኮይል ባወር ሰጠው ይሄ ኮይል ሁለቱን ስቦ ሲያነካካቸው ለሞተሩ ፓወር ይደርሰዋል ማለት ነው። በዚህ ፕሪንሲፕል ነው የሚሰራው። ስለዚህ ሪሌ ላይ ያሉ ኮንታክቶች ብረት ተደርገው ነው የሚሰሩት፣ ማግኔቱ እንዲስባቸው፣ እንዲያነካካቸው። ስለዚህ ይህ በእጃችን ስዊች እንዳነካ እና አውቶማቲክ ስራ እንድንሰራ ይረዳናል ማለት ነው። አምፕሊፋይ የሚያደርጋል ማለት ነው። እንዴት እንደሚሰራ ከፍተን እንያሁን። እሺ፣ አሁን ሪሌዎቹን ከፍተን እናያለን። ከዚ በፊት ግን ቅድም ያሳየችሁን ዴሞንስትሬሽን ሁል ጊዜ አትርሱት። ቪዲዮ እስኪያልቅ ድረስ እቺን አቀማመጥ ሁሉ ያሰባት ኮይል እና ሁለት ኮንታክቶች እንዳሉን አስቡ። ሶ ሪሌዎች ስናይ ለምሳሌ ይሄ ቦርድ የምታዩት ከቤት መገልገያ እቃዎች የወጣ ነው። እነዚህ ሁለቱ የምታያቸው ሪሌዎች ናቸው። ሪሌዎቹ ተከርነው ነው ወይም ሲልድ ሆነው ነው ያሉት፣ ምክንያቱም ውስጣቸው ኤሌክትሮማግኔቲክ ኢነርጂ ስለሚፈጠር አጠገባቸው ላለው እቃ ኢንተርፌራንስ እንዳይፈጥሩ ወይም ኖይዝ እንዳይፈጥሩ ሲባል ሲል ይደረጋሉ። ይህን ሲል ቆርጠን እንየው ብዬ ነው ሲሉን ስንከፍተው በዚህ መልኩ ሆኖ እናገኘዋለን ማለት ነው። ይሄ ነበር ክዳኑ። ቆርጬ አውጥቼው ነው። ሶ ሳወጣው ምን እንደማገኝ ላዩ ላይ እንመልከት እስኪ። እንግዲህ ቅድም እንደነገርኳቸው ምን ምን እናገኛለን? ሁልጊዜ ሪሌ ውስጥ የማናጣው ባርት አንደኛ ኮይል ነው ብያቸዋለሁ። ይሄ ኮይል የምትመለከቱት መሀል ላይ ቆሟል ቨርቲካሊ። ይህ ኮይል ኤሌክትሪክ ከረንት ሲያገኝ ወደ ማግኔቲክነት ይቀየርና በዚህ ጋር መሳብ ይችላል ማለት ነው። ይሄ የምታዩቸው ደግሞ እነዚህ ሶስቱ ኮንታክቶች ናቸው። ይሄ ነው ዋናው ኮንታክታችን። በዚህ ጋር የሚመጣ ከረንት ወይ በዛ ጋር ያልፋል ወይ በዚችኛው ጋር ያልፋል። እንዴት ማለት ነው? ኮይላችን ፓወር ሲያገኝ እቺን ኮንታክት ይስባታል ማለት ነው። ያልሳባት ጊዜ ወይም ሳይስባት ከረንት እችና ይችናች ስለሚነካኩ ከረንቱ በዛ በግራ በኩል ያልፋል ማለት ነው። ልክ እቺ ኮይል ኤነርጂ ስትሆን ይህን ኮንታክት ወደ ታች ስለምትስበው ይሄኛውን ዋይ ነኳል። ስለዚህ በዚህ ጋር ያልፋል፣ በቀኝ ያልፋል ማለት ነው። ሰው አሁን የሚታያችው ከሆነ በደንብ ፎከሱ ይስተካከልና፣ አዎ። ስለዚህ አሁን ምንድን ነው የመጣው ከረንት እዚህ ጋር ነው የሚሆነው፣ ብያቸዋለሁ። ልክ የኮንታክት ሲሳብ በማግኔቱ ወደታች ሲወርድ ችኛዋን ስለሚነካት ከረንቱ በዚህ ጋር ያልፋል። ያልተነካ ጊዜ ግን ወይም ኢነርጂዚ ያልሆነች ጊዜ ግን ሪሊዋ ከረንቱ ዝም ብሎ በዛ ጋር ያልፋል። ስለዚህ ኖርማሊ ክሎዝ እና ኖርማሊ ኦፕን የምንላቸውን ኮኔክሽኖች በዚህ በኤሌክትሪካል ቋንቋ ኖርማሊ ክሎዝ ማለት አንድ ገመድ ተነካክቷል ማለት ነው። አሁን እንደምታዩት ከዚህ የመጣው ከረንት ምንም ብነካውን ባልነካውን በዚህ ጋር ማለፉን አይተው ማለት ነው አያችሁት በዚህ ጋር ያልፋል ለምን ስለተነካካ ስለዚህ ይሄ ኖርማሊ ክሎዝ ይባላል ኖርማሊ ኦፕን ደግሞ ማለት ይሄና ይሄ እንደምታዩት አልተነካኩ መች ነው የሚነካኩት እኔ ቺን ኤነርጂ ይሳረግ ስለዚህ እነዚህ ያላቸው ኮንዲሽን ኖርማሊ ኦፕን ይባላል ልክ ኢነርጂ ሳረጋት ወርዶ ቺኛውን ይነካል ማለት ነው ኢነርጂ ስካላረኩ ደግሞ ከላይኛው ጋር ስለዚህ ይሄ ኖርማሊ ኪሎዝ ነው ይሄ ኖርማሊ ኪሎዝ ነው ካልተነካካ ደግሞ ኖርማሊ ኦፕን እንለዋለን እንግዲህ ስለዚህ ሪሌዋ ላይ እንደምንመለከተው፣ ወደ ቅድሙ ዴሞንስትሬሽን እንመለስና፣ ይሄ ገመድ ማለት ለሁለት የተቆረጠው ገመድ ማለት የትኛው ነው? ይሄና ይሄ ብላችሁ አስቡት። ወይም ይሄና ይሄ ስለ ትንካኩ እችኛዋና እችኛዋ እንደሆነች አስቡት። ስለዚህ ሁለቱ ያልተገናኙ ገመዶች ማለት የትኛው ናቸው? ይሄና ይችኛዋ ነች ብላችሁ አስቡ። ስለዚህ ሁለቱ አልተነካኩም። መች ነው የሚነካኩት? ይህን ኮይል ኤነርጂ ይሳረገው ኮይል ኤነርጂ ይሳረገው ምን ያደርጋል? ገመዶቹን ይስብና ያነካካቸዋል። ያልተነካኩትን ደግሞ የተነካኩትን ደግሞ ያላቅቃል ማለት ነው። ይሄን የተነካክተው ነበር፣ ይሄን ይከፍትና ይሄን ክሎዝ ያደርጋል። ስለዚህ ሪሌ በአንድ ጊዜ ሁለት ስራ ነው የሚሰራው። የተነካኩትን ኖርማል ክሎዝ የነበሩትን ኦፕን ያደርጋል፣ ኦፕን የነበሩትን ደግሞ ክሎዝ ያደርጋል ማለት ነው። ስለዚህ ሁለቱንም ስራ መስራት እንችላለን፣ ማቋረጥም ማገናኘትም። ይሄም ተመሳሳይ ሪሌ ነው። ይሄ፣ ልዩነቱ ምንድን ነው? ይሄ የሚሰራው በአምስት ቮልት ብቻ ነው። አምስት ቮልት ማለት አምስት ቮልቷ የምታስፈልገው ይህችን ኮይል ኢነርጃይዝ ለማድረግ አምስት ቮልት በቂ ነው ማለት ነው። ወይም ወደዚህ ስንመጣ ይሄ ለምሳሌ ከላዩ እንደማየው ስፔስፊኬሽኑ ላይ አምስት ቮልት ሳይሆን አስራ ሁለት ወይም ሀያ ስምንት ቮልት ያለው ስለዚህ ይሄ ቮልት ማለት ኮይሏ ኢነርጃይዝ ለማድረግ የሚያስፈልገኝ ነው። ኮይሏ ኢነርጃይዝ ከሆነች በኋላ ግን ሁለት መቶ አርባ ቮልት ማለፍ ይችላል ወይም አስር አምፒር ያለው ነገር ማለፍ ይችላል እያለኝ ነው ጽሑፉ ላይ። ስለዚህ ምን ማለት ነው እኔ ኮይሎ ኤነርጂዝ ለማድረግ አምስት ቮልት ብቻ በቂ ነች። ኮይሎ ኤነርጂዝ ከሆነች ግን በዚህ ጋር ማለፍ ማሳለፍ የምትፈልጉ ከረንት አስር አምፒርም ሁለት መቶ ሀምሳ ቮልትም ያህል ቢሆን ይችላል እያለ ነው ማለት ነው ሰዎችኛ ልመለስና ወደዚህ ወደ አምስት ቮልቷ ከጀርባ ስገለብጥ ዲያግራሙ ግልጾ ነው ይታየኛል። በመጀመሪያ ምን ይታያል? እቺና በቀኝና በግራ ያሉት ምን ያሳያሉ? እንግዲህ ግንኙነታቸው መሀል ላይ ኮይል አለች ማለት ነው። ስለዚህ ለዚህና ለዚህ ፓወር ስትሰጡት ለማን ፓወር እየሰጣችሁ ነው ማለት ነው ለኮይሉ ስለዚህ ለዚህና ለዚህ ዝም ብዬ ፓወር ብሰጠው ኮይሏ ቅ ብላ ስትገናኝ ይሰማታለሁ ማለት ነው። እናየዋለን። የዛን ጊዜ ምን ታገኛላችሁ ነው የሚለን ይሄ መስመር እዚህ ጋር የምታገናኙት ከረንት ካላነካካችሁት በዚህ ጋር ያልፋል፣ በኖርማሊ ክሎዝ ያልፋል። ወይ ደግሞ ልክ ሪሊዋ ስታበሩ በኖርማሊ ኦፕኑ ይሄዳል። ስለዚህ ምን ማለት ነው? ሪሊዋ ካልተነካች ይሄ ከዚህ ጋር ይነካካል ማለት ነው። ልክ ሪሊዋ ደግሞ ኦን ስትሆን ስዊቹ ከዚህ ጋር ይነካካል። ስለዚህ የሪሊዋ ስራ ክሎዝ እና ኦፕኑን መቀየር ነው ማለት ነው እሺ እንግዲህ እንደምትመለከቱት እንዴት ኮኔክት እንደሚውለው ማየት ይሄንን ልዘርጋው ይሄ መቼም አይሰራም እንደዚህ አበላሽቼው እሺ እንደምታዩት እሺ እንደምታዩት የኮይሉ አንደኛው እግር ይሄ ነው አንደኛው እግር ደግሞ ይሄ ነው ስለዚህ በቀኝና በግራ ያሉት ኮይሉ ለኮይሉ ፓወር የምንሰጥባቸው ናቸው ማለት ነው መሀል ያለው ደግሞ ምናችን ነው ቅድም እንዳየ ነው የኮንታክታችን ገቢው ነው ማለት ነው። ስለዚህ ለዚህና ለኮይሏ በግራና በቀኝ ፓወር ሰጠናት ማለት ወደ ማግኔትነት ትቀይራለች። አልፎ ስራ እንዲሰራልን የምንፈልገውን ከረንት ደግሞ እዚህ ጋር ነው የምናገናኘው። ይህ ከረንት ይመጣና በዚህ ጋር አልፎ እዚህ ጋር ይቆማል። ዜን ኖርማሊ ኪሎዝ ካገኘ በኖርማሊ ኪሎዝ ያልፋል። ኦፕን ግን ካላገኘ ሪሊዋ እስክትገናኝ ጠብቆ የዛኔ ልክ ሪሊዋ ኦን ስትሆን እጥፍ ይልና ማለፍ ይችላል ማለት ነው። የሪሎች ትልቁ ፕሪንሲፕል እዚህ ጋር እንደምታያቸው ሶስት ኮንታክት ፖይንቶች አሉ። ይሄ ይሄ እና ይሄ ሶስቱን ማነካካት ነው ማለት ነው። ሶስት ያነካካ በጣም በቀላሉ ለመድገም ያህል ምንም ካልነካው ወይም ሪሌዋ ፓወር ካላገኘች ይህ ኮይንትና ይሄ ኮንታክትና ይሄኛው ኮንታክት ስለሚነካኩ ከረንቱ በዛ ጋር ያልፋል። ልክ ሪሌዋ ኦንስቶ ማግኔት ስለምቱ ስትስበው ይሄንን ኮ ይሄንን ኮንታክት ወደ ታች ስትስበው አበላሽው ታያችሁ። ስለዚህ ችኛዋን ወደ ታች ስትስባት ከታችኛው ጋር ኮኔክት ሆናለች። ስለዚህ ካልነካዋት እንዲነች፣ ስነካት እንዲነች። ስለዚህ እቺ ገቢ ነው የምትጫወተው፣ ወደ ላይ ነው ወደ ታች። ካልነካዋት ኖርማሊ ክሎዝ፣ ስነካት ወደ ኖርማሊ ኦፕን ትሄዳለች። ስለዚህ የሪሌዋ ስራ ይህንን ኦን ኦፍ ማድረግ ነው። ሪሌዋ ኦን ለመሆን አምስት ቮልት ብቻ ነው የሚያስፈልጋት ኮይሎ ኤነርጃይዝ ለመሆን። በዚህ ጋር ግን በኮንታክቱ ጋር የምታሳልፉት ከረንት ግን የፈለገ ቢሆን አይመለከታትም ሪሌዋ። ሁለት መቶ ሀምሳ ቮልት ማሳልፉ፣ አርባም ሀምሳም ስልሳም ቮልት አሳልፉ ሪሌዋን አይጎዳትም። ሪሌዋ ግን አምስት ቮልቷን የምትፈልጋት ቺን ኮይሉ ኤነርጃይዝ ለማድረግ ብቻ ነው። አሁን እስኪ ፓወር እየሰጠን እንየው። አሁን ለሪሊዋ ፓወር ሰጥቼ ላያት ነው። ስለዚህ መጀመሪያ ፓወር ምንሰጣን ለሪሊዋ እንደተነጋገርነው ለኮይሉ ነው። ስለዚህ ለኮይሉ ፓወር ለመስጠት እንግዲህ እንደምታያቸው እዚህ ጋር እና እዚህ ጋር የሁለቱ የቆሙት ዋይሮች የምናገናኝባቸው ነው ለኮይሉ ማለት ነው። ወይም ከስር እዚህ ጋር እና እዚህ ጋር ከስር ስለማይመቸኝ እንዲታየን አንዱን ገመድ እዚህ ጋር ላስይዘው፣ በጣም ቀላል ነው። ኦኬ ስለዚህ ሪሌውን ፖዚቲቭ ና ኔጌቲቭ ብናቀይርም ችግር የለውም። ፖላሪቲ አያስፈልገው ማግኔት ስለሆነ ዜን፣ አሁን ልክ ድምጽ ትሰማላችሁ ቺን ሳገናኝ። አሁን የምትሰሙት ድምፅ ማግኔቱ ኢነርጃይዝ ሆኖ ከአጠገቡ ያለውን ነገር እየሳበ ነው ማለት ነው። ሶ አቀማመጡ በደንብ የሚታየው እንዴት ነው? መጀመሪያ እስኪ ስትንቀሳቀስ እናያት።